ሰላም ውዴ ኑሮ በሸገር ቤተሰቦቻችን፣ እንዴት ናችሁ? ስኬታማ ቀን ወይም ውጤታማ ቀን ለማሳለፍ ጥሩ እንቅልፍ መተኛት እጅግ አስፈላጊ ነው። ለዚህ ደግሞ መሠረታዊ የሚባለው ፍራሽ ነው። ዛሬ እንግዲህ ይህንን በማስመልከት በአዲስ አበባ የፍራሽ ዋጋ ምን ይመስላል የሚለውን አብረን እናያለን፣ እንዲሁም ያለበት የጥራት ደረጃ። እኔ ቅድስት ትባላለሁ፣ ቻናሉ ደግሞ ኑሮ በሸገር ነው። አብራችን ቆዩ። ቤተሰቦቻችን ዛሬ የፍራሽ ገበያ በአዲስ አበባ ምን ይመስላል የሚለውን ለማየት አሁን ያለነው መርካቶ አካባቢ ማርስ ህንጻ ሶስተኛ ፎቅ ላይ ነው። እሱ እንግዲህ ራሱን አስተዋውቆ የሚይዛቸውን የፍራሽ አማራጮች ያሳየናል። እንተዋወቅ። አብዲ ሙሳ ይባላለሁ፣ እና የሚሰራው ፍራሽ ነው። ፍራሾችን ነው የምትሸጥ። በጣም ብዙ አይነት ፍራሾች አሉ። እናንተ በምትፈልጉት መንገድ ደግሞ ሁሉንም እገልጻለሁኝ፣ አስረዳለሁኝ። ጥሩ። በጣም ጥሩ እምትለው ኳሊቲ ያለው ከምትለው ፍራሽ እንጀምር ለምሳሌ በቦንድድ ደረጃ ከተባለ አለ። ማሌዳ ኳሊቲ ነው። ስቀጥል ደግሞ ያው አሁን የአማጋ ምርት ሱፐር ኳሊቲ ኤክስትራ ቦንድድ የሚላለ የራሱ ደግሞ ቤስት ኳሊቲ የሚላለ አንድ ደግሞ ጎልድ ሰን ቬሪስቲቭ የሚለው አለ። ጎልድ ሰን የሚባለው ሃይደንሲቲ ዋኑ ይሄኛው ነው። ይሄ ማለት አሁን የዚህ ሆኖ ቅድም እንደነገርኩች እችኛዋ ጽሁፋለች ይሄኛው ደብል ቦንድድ የሚባለው ነው። ሙሉ ደረቁ ማለት ነው። ሙሉ ለሙሉ ደረቅ ነው። ይሄ የመውረድ የመርገብ ባህሪ ምናምን የለባቸው። ሜትር ከ20 ትክነሷ ባለ 24 ነች፣ ቁመት ማንኛውም ስታንዳርድ ነው። እነዚህ ቱርኮች ናቸው የሚያመርቱት፣ ግን ያው አገር ውስጥ ነው የሚመረተው። ማቴሪያሉ የቱርክ ነው። ኬሚካሉ የሚመጣው ከቱርክ ነው። አምራቾቹም ቱርክ ናቸው። ግን ያው የሚመረተው ኢትዮጵያ ውስጥ ነው። እዚህ አዲስ አበባ ውስጥ ነው የሚመረተው ዱከም ኢንዱስትሪ ፓርክ ውስጥ ነው የሚባለው። እንደ ሳይዛቸው ነው አሁን ባለ 20 ትክነስ ሲሆን፣ ለምሳሌ ሜትር ከያ ባለ 20 ይባላል። ትክነሱ አንቺዋ ማለት ነው። አሁን እቺ 20 ሳንቲም ነች እንዲህ ስታያት። ይሄኛው አሁን 24 ነው። ሜትር ከያ በ24 ቱ አሁን 15700 ብር ነው። ሜትር ከ20 ሜትር ከ50 በ24 ቱ ሲሆን ደግሞ ከሁለት ራስ ጋር 20400 ብር ነው። የራሱ ሁለት ራስ አለው። ትራንስፖርት ከቤት ነው፣ አዲስ አበባ ውስጥ ለሆነ ሰው ራሳችን እናደርሳለን። እና ክፍለ ሀገር ምናምን ለሚጫነው የትራንስፖርት ይቀነሳል። ሁለት ራስ አለው። አንድ ላይ ዋስትት ነው የሚላከው ማለት ነው። እቃነቱ ደግሞ ይሄ ሶስት አመት ጋራንቲ አለው። ይሄ አዲስ አበባ ፎም ሰን ነው የሚባለው አይደለም፣ እስ ቦንጅ ነው የሚታወቀው በፊት እንጂ አሁን የዚህ ሆነው የቦንድ አለ አዲስ አበባ ፎም ግን ይሄ እስ ቦንጅ ነው። ግን አሁን የነዚህ ኬሚካላቸው ሜትር ከ20 በ24 ነው። በ24 አዎ። የዚህ ደግሞ ሜትር ከ50 በ24 ቱም አለ። አዎ። ሜትር ከ20 በ24 ቱ የዚህኛው 14 ሺ ብር ነው። ሜትር ከ50 በ24 ቱ 19 ሺ ብር ነው። እሺ። ሜትር ከ80 አለ? አለ። ሜትር ከ80 በ2 ሜትር እና በሜትር ከ90 የሚባል ልዩነት አላቸው። አሁን ሜትር ከ80 በ2 ሜትር ሲሆን ዋጋ የሚሰጠው 22500 ብር ነው አዲስ አበባ ፎም አዎ። ሜትር ከ80 በሜትር ከ90 ሲሆን ደግሞ እስከ 19500 ብር ይሸጣል። እቃነታቸው ግን ከነዚህ የተሻሉ እቃዎችን ስጠኝ ብትይኝ ለምሳሌ አንበሳ ፎም አለ። ጥሩ እቃ ስጠኝ ብትይኝ በስፖንጅ ደረጃ ከተባለ ይሄኛው ነው። ይህ ይሄ ሙሉ ለሙሉ ስፖንጅ ነው። ምንም ነገር የለውም። ሃይዴንሲቲ ዋን ነው የሚባለው። ከፋብሪካም ሲመረት በጣም ኬሚካል ተደርጎበት ነው የሚሰራው። ይሄ ራሱ አርማ አለው። ራሱ ላይ አርማ አለው። አንበሳ ፎም ይላል ራሱ ላይ የራሱ የድርጅቱ አርማ ነው። አንደኛ ደግሞ እንደፈለጋችሁ የሰርግ እንትንም ማገኛት ትችላለች። ሲቀጥል ደግሞ አሁን እነዚህ ምንድን ነው? አሁን ይሄ ጨርቁ ኮተን አየሽ፣ ይሄ ጨርቁ ኮተን የማቃጠል የመርገብ ባህሪ ምናምን የለባቸው። አሁን ይሄ ሜትር ከ50 በ24 27500 ብር ነው የሚሸጠው። ሜትር ከ50 በ24 ሜትር ከ20 ሲሆን ደግሞ 22600 ብር ነው ስድስት መቶ ብር ሀያ በሀያ አራቱ ሜትር ከሰማንያ ሲሆን ደግሞ ሰላሳ ሺ ሶስት መቶ ሀምሳ ብር አለ። የሚባለው ለሚያምነውም ሰው ቢሆን ለህልናይም ቢሆን ጥሩ ነገር ስጠኝ ብትኝ ከዚህ በላይ አልሰጥሽም። ይሄ ቀስተዳምና ምስ ቦንጅ ነው። ይሄ በጣም ብዙ ቦታ የሚታወቅ ነው። ቀስተዳምና አሁን በድሮስ የሚሰራል እንደሚታወቅም ኳሊቲም ነው። አንደኛ ደረጃም ነው የሚባለው ግብቶሻ በስፖንጅ ደረጃ አሁን ከሌሎቹ አሁን አንበሳን ባይደርስም ይህም አሪፍ ነው አሪፍ ነው። አዎ ስም አለው ያን ማለት አው ቀስተዳምና ነው የታወቀ ነው። ዋጋው ሜትር ከ50 15 ሺ ብር ነው የሚሸጠው ሜትር ከ20 በ20 ሲሆን 17 ሺ ብር ነው። ሜትር ከ50 በ24 ሲሆን ደግሞ 19873 ብር ነው። ሜትር ከ80 ደግሞ 27 ሺብር ነው። በቀስ ተደመና 24 ናቸው እነሱ። ከፍ ሲል 24 ነው እንጂ 20 አይመረት። አሁን ሳይዛቸው አሁን በእነዚህ ሜትር ከ20 ሲሆን ባለ 20ም አለው 24ም አለው። ወደ ሜትር ከ80 ሲሆን ግን ባለ 24 እና ባለ ሰላሳ ነው የሚመረተው፣ ምርታቸው ማለት ነው። እና አሁን ይህን ጨርሰናል። የዚህ አሁን ኢትዮፎ የሚባል ይሄ እቃ ኢትዮፎ የአማጋ ምርት ነው ድሮ ያኔም ቢሆን አሁንም ቢሆን ቆንጆ እቃ ነው። ኢትዮፎም ተብሎ ብዙ አይነት አለ። ስፖንጅ ነው። አሁን ይሄ ቦንድድ ምናምን የለውም። ጥሬ እቃ ነው። ስፖንጅ ብቻ ነው። ይሄ አሁን ሃይ ዴንሲቲ ዋን ነው የሚሰራው። ይሄ ሆኖ ቶፕ እና ሃርድ የሚባል ነገር አለ ኢትዮ ላይ። ይሄው እዚህ ጋር አሁን ጽሁፍ አለ። ኢትዮፎም ቶፕ ይላል። እዚህ ጋር አየሽ? እችኛው። በዚህ ደግሞ ሀርድ የሚል አለ። የራሱ ሀርዱ ቱ ፐርሰንት ነው። ቶፑ ዋኑ ነው። ሲመረት ስፖንጅ ኤችዲ ዋን እና ኤችዲ ቱ የሚባል ነገር አለ። ኬሚካል ማለት ነው። ኬሚካል ኬሚካል ኬሚካል ቱ ፐርሰንቱ ሃርዱ የሚባለው ነው። ይሄ ኢትዮፎም ቶፕ የሚለው ደግሞ አንደኛ ደረጃ ነው። አሁን ይሄ ቲክነሱ ስንት አይታይም። ቶፕ የሚለው ላንጅ የሚታያል። ይሄ እዚህ ጋር ኢትዮፎም ቶፕ ይላል። እቺኛው አሁን አንደኛ ደረጃ ነች። አሁን ውስጡ ላይ ያለው ማቴሪያሉ ነው። ኬሚካሉ ማለት ኬሚካሉ ኬሚካሉ በዛ ሚልና ቀነስም ይላል። አሁን እንደዛ ሲሆን ስንት ብርኖ ልዩነታቸው? ወደ 5000 6000 ብር ዲፍረንስ አላቸው። አሁን ይሄ ሜትር ከ20 በ24 ነው። ሜትር ከ50 ነው 14700 ብር ሲሆን ደግሞ 18000 ነው። ሁሉም ሁለት ሁለት ራስ አለው። ሁሉም ሁለት ሁለት ራስ አላቸው። አዎ የራሳቸው። ይሄ ቦንድድ ነው። ይሄውን ራሱ ላይ ጽሁፍ አለው ቤስት ኳሊቲ ይላል። ራሱ ላይ አርማ አለው ቤስት ኳሊቲ ይላል። ሜትር ከ50 በ24 ሜትር ከ50 በ24ቱ 22 ሺህ ብር ነው። ሜትር ከ20 በ24ቱ ሲሆን ደግሞ 17 ሺህ ብር ነው። የራሱ ሜትር ከ80 ሲሆን ደግሞ የዚኛው 25 ሺህ ብር ነው። በቦንድድ ዘሮች አለ። ይሄውን አንቴሎፕ የሚባል እቃ ነው። ቱርኮች ነው የሚያመርቱት ሙሉ ለሙሉ ፋይበር ነው። አዎ ሙሉ ለሙሉ ይሄ ፋይበር ነው። ስፖንጅ አይደለም፣ ቦንድ ድም አይደለም፣ ፋይበር ነው። ኖርማል ግን በጣም ምቾት አለው። አይሞቅም፣ አይግልም። በጣም ጽድት ያለ እቃ ነው። አሁን ይሄ ሜትር ከ50 በ24 የሚሰጠው 17 ሺህ ብር ነው። አሁን ለቤተሰብ ፋሚሊ ለሆኑ ሰዎች አሁን ጥሩ እቃ ስጠኝ ብትይ ለምሳሌ ላንቺ ብሰጥሽ ወይ ይህን እቃ ነው የሚሰጥሽ ወይም ጎልድሰን ቬሪስቲፍ የሚለውን እቃ ነው ይህንን እቃ ነው የሚሰጥሽ መጀመሪያ ላይ ያየ ነው ለእናንተም ለእኔም ይሄን ወጪ ላርጎና፣ ሙሉ ለሙሉ ይሄን ላሳይሽ። አሁን ይሄን ነው አየሽው? አዎ። ውስጡን ይኸው ፋይበር ነው ላስቲክ ነው። አዎ፣ ሙሉ ለሙሉ አሁን። በሁለት ነው የሚሰራው ቅጥል ነው። አየሽው? አዎ። በጣም ወፍራም ነው። አዎ። ይሄ አሁን ደረቅ ነው፣ ምቾት አለው። እንደውም እንደውም እንትኖቹ ይመስላል እነዚህ ሃይላንዶቹ ታዲያ። ዋናው የሚፈጩትን አሁን የነሱ ነው። አሁን ይሄ ፋይበር የሚባለው ማለት ነው። አይ ሞቀ በጣም ጽድት ያለቃ ነው። ኳሊቲ ነው። በጣም በጣም አንቶሎፕ በጣም ነው። በዚህ ሰዓት ደሞ የሚታወቀው ከስተምር ክፍል ሀገር በጣም ይጭናል። ለነጋዴ እና በጣም ቆንጆ እቃ ዋጋው ሜትር ከ50 ወይ በዚህ 17 ሺህ ነው። ሜትር ከ ደሞ እዚህ ጋር አሉ። እነዚህ ናቸው በቡኒዎች ነው የሚመጣው። ከለር ብዙ አይነት አላቸው። እነዚህ አሁን 15 ሺህ ብር ሜትር ከ20 የነሱ ደግሞ ሜትር ከ80 ደግሞ 28 ሺ ብር። በጣም ቆንጆ እቃ ነው ኳሊቲ ናቸው። አንደኛ እንግዲህ ብዙ ፍራሾችን ያየሁት ብዙ አማራጮች አሉትና ደንበኞች መጥተው በሚገዙበት ጊዜ ዴሊቨሪ ያላችሁ ወይ? ከቅናሽ ጋር በተያያዘ በዛ አድርገው የሚገዙ ሰዎች ካሉ ቅናሽም ካላችሁ አያይዘው ንገረኝ። አሁን ለምሳሌ በፍሬ ለቤት ልጠቀም ነው ሲል የምትሰጪው እቃና ለነጋዴ አሁን ብዛት ላከፋፍል ነው ስል የምትሰጭው እቃም ይለያል። አንደኛ ስቀጥል ደግሞ እኔ አሁን ለምሳሌ የሶስት አራት ፋብሪካ ውክልና አለኝ አወጣለሁ ሌላም ሱቅ አለኝ። አሁን ብዛትም እሰጣለሁ፣ በፍሪም እሰጣለሁ ግን ብዛት ለሚወስዱ ሰዎች አሁን ለምሳሌ እነዚህ እነዚህ ቀስተዳምነው እቃዎች አንበሳ ፎ ምናምን እቃዎች ብዛት አይወስድም። ብርም ብዙ ስለሚይዝ ከስተመርም ያን አይፈልግም። ለሳምፒል ነው። አሁን አብዛኛው ክፍለ ሀገር የሚጫነው ትንንሽ እቃዎች ናቸው። አንቶሎፖች አዎ አለኝ። እኔ እስቶር አለኝ። ብዛት ሲመጡ አሁን ለምሳሌ አንድ ቀን ላይ እስከ ሶስት ሺ ብር ቅናሽ ያለው አለ። ለምሳሌ አዎ በብዛት ሲገዙ አሁን አዲስ አበባ ፎም ለምሳሌ የሚሰጠው ከቤቱ የሚመጣው ዋጋና እዚህ የሚሰጠው የሶስት ሺ አራት ሺ ብር ዲፍረንስ አለው። ያንን ደግሞ ከስተመር ሲሆን ለሁለት መቶ ብር ለምሳሌ ሰላሳ ፍራሽ ብሸጪ አንቺ ስድስት ሺ ብር ትጠቀሚያለች አንድ ፍራሽ ላይ ያንን ስለማታገኘው ለከስተመር ያን ያህል ዲፍረንስ ታደረጊያለች ማለት ነው። ዲስካውንት አደርጋለሁ። አዲስ አበባ ላይ ነኝ፣ እዚ ነው የምሰራው። መጋዜን ሁለት ሶስት ቦታ አለኝ፣ ሱቅም አለኝ። ብዙ ነጋዴም አለ፣ ሰራለሁ እና አለን። እዚ ለሚፈልጉት ቦታ ደግሞ እዛም ማድረስ ሰርቪስ አለን፣ እናደርሳለን። ትራንስፖርት ከቤት ነው። ክፍለ ሀገር ለሆኑት ራሳቸው በደላላ ያወሩና በመኪና እዛ ታርጋ ላይ ጫን ስሉ፣ እኔ በውሳደር አስወስዳለሁ፣ ይጫናል ብር በአካውንት ይገባል። እና እንደዚህ አይነት ስራ ነው የምንሰራው። ሌላው ነገር ምንድነው፣ እናንተ ማን ብለው ያገኟቸዋል? እዚህ መርካቶ ስሜ እኔ ያው አብዲ ሙሳ እባላለሁ። ማርስ ነው ያለ ነው አሁን 336 ቁጥር ነው። ሌላ ደግሞ አለኝ ሚኒቴሪ ተራ ኤስሲቪ 59 አለ እሱም አለ እዚህም አለ። ስልክ ቁጥርም አለ የኔም ስልክ አለ እነግራችኋለሁ። ሁለት ሶስት ስልክ አለ እሰጣችኋለሁ። አድራሻ ደግሞ ያው መርካቶ ነው የሚታወቀው ማርስ ህንጻ የገበያ ማዕከል ሶስተኛ ፎቅ ሶስት መቶ ሰላሳ ስድስት ቁጥር። ደንበኞች መጥተው ይገዛሉ ብዬ ተስፋ አደርጋለሁ። ችግር የለውም። እኔም አመሰግናለሁ ከልቤ። መልካም ውሎ። ውድ ቤተሰቦቻችን መርካቶ ማርስ የገበያ ማዕከል አብዲ ሙሳ የፍራሽ መሸጫ ውስጥ የነበረን ቆይታ ይህንን ይመስል ነበረ። ሌላ ቦታ ሂደን ደግሞ ሌሎች የፍራሽ አማራጮች እናያለን። አብራችኑ ነው ውድ የኑሮ በሸገር ቻናል ቤተሰቦቻችን የተለያዩ ምርትና አገልግሎቶችን በመቃኘት በርካታ ተመልካቾችን ባተረፈው ቻናላችን በተመጣጣኝ ዋጋ ምርትና አገልግሎቶን እንዲያስተዋውቁ ጋብዘኖታል። በስልክ ቁጥር 0955929622 በመደወል ያናግሩን። የተለያዩ አይነት አማራጮችንም ያገኛሉ። አዲሱ ገበያ አካባቢ ነው የምንገኘው። እንደማየው በርካታ አይነት ፍራሾችን እያየውን ያለውት እሱ ደግሞ ራሱን አስተዋውቆ የሚይዟቸውን የፍራሽ አይነቶች ይነግረናል። አብራችሁም እንተዋወቅ። ሰላም፣ በረከት እባላለሁ። እግዚአብሔር ይመስገን። እሺ፣ ስሜ በረከት እባላለሁ። ያው ኤክስትራ ቦንድ ፍራሾች፣ ፋይቨር ቦንድ ፍራሾችን ነው የምንይዘው። ሞር ለወገብ ቀጥ አድርጎ የሚያስተኛ እና ኮንፎርታብል የሆኑ እቃዎችን ነው እኛ ጋር የምንይዘው ማለት ነው። ልክ ነው። ከወገብ ጋር ተያይዞ ብዙ ጊዜ የሚነሳው እንደ ምክንያት ፍራሽ ነው እና ዋና ነገር ነው። እስቲ የምትይዟቸውን ፍራሶች እያንዳንዳቸውን እናያቸው። መልካም እሺ። እና ምን ይዘው አብዛኛው የድሪም ና አንቲሎፕ ፕሮዳክቶች ናቸው። አንቲሎፕ ና ድሪም የሚባሉት የብራንድ ነው። ና ድሪም ና አንቲሎፕ ነው የሚባሉት። እነዚህ ኤክስትራ ቦንድ ናቸው። ይሄ ማለት አንቲሎፕ ሜትር ከሀምሳ በሀያ አራት ነው። ለምሳሌ ነው ይሄ አንቲሎፕ የሚባለው አንቲሎፕ ሜትር ከሀምሳ በ ሀያ አራት ነው። ኮንፈርታብል ናቸው። ሀያ አራት ቲክነስ ነው። ሀያ አራት ቲክነስ ሀያ አራት ነው። ሜትር ከስንት ነበረል? ከሜትር ከሀምሳ ነው። ከሀምሳ በጣም ያምራል። ከለሩ ብቻ ሳይሆን እነዚህ ሌየራቸውም ፋይበር ቦንድድም ቢሆን ሌየሩ ከላይ ሞሪፎም አለው። ኮንፈርተብል በእነዚህ ሜትር ከሀምሳ ነው። ከምንድን ነው ማቴሪያሉ? ከት ከምንድን ነው? ፋይበር ነው። ፋይበር ቦንድድ ነው። ስለዚህ ይሄ ደብል ቦንድድ ነው። ኤክስትራ ቦንድድ ነው። ሁለት አይነት ማቴሪያል ነው የሚጠቀሙ ደብል ሲሆን ያው ደብል ይሆናል ሁለት ይሆናል ቦንድድነቱ ሁለት ይሆናል። ኤክስትራ ሶስት የሆነና እንትኑ ኳሊቲው ጠንከር ብሎ ይመረታል ማለት ነው። የእንደት የቲክነሱ ልዩነት በሱ ነው የሚያመጣው። ደብል እና ኤክስትራ እና ደብል ሲሆን በጣም ጥሩ። ስለዚህ 24 ነው ቲክነሱ ለከኛ። ይህ ዋጋው ስንት ነው? ዴሊቨሪ አለ? እስከነ ዴሊቨሪ ይሄ

ኦኬ ማቴሪያሉስ የተሰራበት ከዚህ ምንድን ነው የሚለየው? ኳሊቲ ትል ናቸው ሁለቱ። የሚለያቸው ነገር አለ ብራንድ ነው እንጂ ኳሊቲያቸው እኩል። ይሄኛውም ኤክስትራ ቦንድድ ነው፣ ፋይበሩም አሪፍ ኳሊቲ ነው። ከዚህ ጋር ተመሳሳይ ነው። ሜትር ከ20 በ24 እና በ20 ቲክነስ አላቸው። እሺ በ24 ቲክነስ ሲሆን በዚህ ሰባት ሺ ብር ነው በማከፋፊያ ዋጋ ለከስተመሮች የምናቀርቡ እስከ 6 ሺ 800 ብር ብዙ ለሚገዛ ሰው ማለት ነው። ብዙ ለሚገዛ ሰው ያው እንትና ይኖረዋል ቅናሽ ይኖሯል። ስንት ነው ያልከኝ? 6800 ከዴሊቨሪ ጋር ማለት ነው ይሄ ነው። ሜትር ከስንት ነው? ከ20 በ24 ቲክ ነው። ሜትር ከ20 በ24 ቲክ ነው። ኤክስትራ ቦንድ ነው። እሺ ሜትር ከ50 ቢሆንስ? ሜትር ከ50 ከሆነ ተመሳሳይ ነው ካንቲሎፕ ጋር 8500 ነው፣ ፍሪ ዴሊቨሪን ጨምረው። ያው ኳሊቲ እንትን ኳሊቲያቸው ዘሴም ነው፣ ግን የሚላየው ብራንዱ ነው እየጨመረ ሲሄድስ እስከ ሜትር ከሰማንያ ያለ ሜትር ከሰማንያ በማከፋፊያ ዋጋ ያው ለከስተመሮቻችን እስከ 1500 ሜትር ከሰማንያ ድሪም የሚባለው ማግኘት ይቻላል ማለት ነው በጣም አሪፍ እሺ ሌላ ሮዳስ ሮዳስ የሚባል አለ እነዚህም የሀገር ውስጥ ምርቶች ናቸው ይሄም ዘሴም ነው ግን አንዳንዴ ምን ያመጣል የመድረቅ ደርጎ ኮንፈርት የመንሳት እንዲህ ኳሊቲው አንዳንዴ የፋይበሩ ልዩነት ነው ፋይበሩ ልዩነት። እሺ ሮዳስን በምን ያክል ሜትር ማግኘት ይቻላል? አለ በፈለግ ነው ሳይዝ አለ አለ። እሺ ሜትር ከሀያው ጀምሮ እኔና ሜትር ከሀያው በሀያ አራት ከሆነ ስድስት ሺህ አምስት መቶ ብር በሀያ አራት ቲክነስ ከሆነ በሀያ ከሆነ አምስት ሺህ ስምንት መቶ ብር በሀያ ከሆነ አምስት ሺህ ስምንት መቶ ብር ፍሪ ዲሊቨሪን ጨምሮ ከዴሊቨሪ ጋር ነው የምናወራ

ኬሽንግ የሚባሉ ቆች አሉ። እነዚህ ናቸው እነዚህ ናቸው ኬስ የሚል ብራንዳቸው። እሺ፣ እነዚህ ከሮዳስ ጋር ወይም ከሌሎቹ ጋር ምንደው ልዩነታቸው? እንዳልኩሽ የፋይበር ሁኔታ ነው፣ እና የጨርቅ የሚጠቀመው ጨርቅ ከላይ ያለው የሚለብሰው ጨርቅ ማለት ነው። የሚለብሰው ጨርቅ ይንሸራተታል። አንዳንድ ሻማ ጨርቅ የሆነና ሙቀት ሞር አብዝተው ደግሞ እንትን ኮንፈርት የመንሳት ነገር ይመጣል።

የትልቁ ሜትር ከ8 ከ8 በዚህ ምርት የለንም። እነዚህ ምርቶች ምንድን ናቸው ማለት ከለራት ድሪም ነው ካለሪት ይመሳሰላል ይለያያል እንጂ ድሪም ምርት ይሄኛው 1 ሜትር በ16 ቲክነስ ለልጆች ማለት ነው። ዘጠና ሳንቲም አንድ ሜትር በአስራ ስድስት ቲክነስ እና በአስራ ሁለት ቲክነስ አሁን ይሄኛው የልጆቹ ይሄ ስንት ቲክነስ ሜትር በአስራ ሁለት ቲክነስ ከሆነ ዊዛውት ዴሊቨሪ 3000 ብር። 3000 በ16 ቲክነስ ከሆነ 3800 ብር። ስለዚህ ልጆች አንድ ሜትሩ ማለት ነው ዘጠናው ከሆነ በ16 ቲክነስ 3000 ብር በ አስራ ሁለት ቲክነስ ከሆነ ደግሞ ሁለቱ ስም ነው ከሌሎቹ ጋር ቅድም ካሳየከኝ የድሪም ከዚኛው ጋር ማለት ነው ልዩነት የለውም። ማቴሪያሉ ተመሳሳይ የሰይዝና የቲክነስ ጉዳይነስ ጉዳይ ነው የሆነው ማለት ነው። ሰዎች በብዛት መግዛት ቢፈልጉ ለምሳሌ በአንዴ ብዙ ሱቅ ያላቸው ሰዎች ሊሆን ይችላሉ እነዚህ ነጋዴዎች መግዛት ቢፈልጉ ዲስካውንት አደርጋላችሁ። ዲስካውንት ይኖረናል በማከፋፈያ ዋጋ ነው ለከስተመሮች የሚያቀረብ ያቀረብ ነው። ከዛ በላይ ደግሞ ወደ ክፍለ ሀገር መውሰድ ለሚፈልጉ ሰዎች፣ ሱቆች ይዘው ለራሳቸው የሚሰሩ ሰዎች ካሉ ዲስካውንት ይኖረናል። ብዙ መግዛት የሚፈልጋል። ለምሳሌ ቤት ብዙ ቤተሰብ ያለው ሰው ይኖራል። በውስጥ መስመር ቢያናገሩን ይበልጥ ዲስካውንት ይኖረዋል እሱ ደግሞ በጣም ጥሩ ስለዚህ ዴሊቨርስ ለእያንዳንዱ ለእያንዳንዱ ከስተመሮቻችን ወይስ በብዛት ለእያንዳንዱ ከስተመሮቻችን አለ በብዛት ለሚወስዱ ግን ዴሊቨሪን አንሸፍነው በብዛት ለሚወስዱ ያው እንትን ስለሚቀንስ ዴሊቨሪን አንሸፍነው ከሜትር ከ20 እስከ ሜትር ከ80 ያለው ለአዲስ አበባ ከስተመሮቻችን ዴሊቨሪን እንሸፍናለን አዳማ ናዝሬት ለሚገኙ ቅርብ ቅርብ ለሚገኙ ሰዎች ደግሞ ከትራንስፖርቱ እስከሚነሳበት ቦታ እናደርስላቸዋለን። ከዛ በኋላ ያለውን ኮስት ይሸፍናሉ እነሱ ማለት ነው። ዴሊቨሪው ለአዲስ አበባ ነው ፍሪ። በጣም ጥሩ። አሁን ሌላ አይነት ብራንድ ምናምን የሚፈልጉ ስ ታመጣላችሁ በትእዛዝ ማለት ነው? ይቻላል። በጣም ጥሩ እሺ። እናንተን የት ማግኘት ይቻላል? አዲስ ገበያ ሸገር ግራንድ ሞል ላይ። በስልካችን ቢደውሉ መጥቶ ማየትም ማየትም ለሚፈልግ ሰው አድሬሳችን አዲሱ ገበያ ሸገር ግራንድ ሞል ላይ ኦኬ። ስሙ ምንድን ነው? ስሙ ሸገር ሞል ነው። የፍራሹን ነው? ምቲ አ የፍራሽ እያ ድሪም አንቲሎክ ማከፋፊያ ነው። ድሪም አንቲሎክ ማከፋፊያ፣ ሸገር ሸገር ግራንድ ሞል ላይ አዲሱ ገበያ አካባቢ ማግኘት ይችላሉ ማለት ነው። በጣም አመሰግናለሁ። ጥሩ ጊዜ ነበር። ውድ ቤተሰቦቻችን፣ አዲስ አበባ ላይ ዞር ዞር እያለን የፍራሽ ዋጋ እንዲሁም ያለበት የጥራት ደረጃን ተመለከትን። ጥሩ መረጃ እንዳገኛችሁ እምነታችን ነው። በሚቀጥለው ጊዜ በሌላ ቪዲዮ ጠብቃችኋለሁ። ቻው ውድ የኑሮ በሸገር ቻናል ቤተሰቦቻችን የተለያዩ ምርትና አገልግሎቶችን በመቃኘት በርካታ ተመልካቾችን ባተረፈው ቻናላችን በተመጣጣኝ ዋጋ ምርትና አገልግሎቶን እንዲያስተዋውቁ ጋብዘኖታል። በስልክ ቁጥር 0955 929622 በመደወል ያናግሩን። የተለያዩ አይነት አማራጮችንም ያገኛሉ።